ምዕራፍ ሁለት። የሙሴ ልደት። ከሌዊ ወገን እንበረም የሚባል አንድ ሰው ነበር። እርሱም ከሌዊ ሴቶች ልጆች ሚስትን አገባ። ሴቲቱም እጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባዩ ጊዜ ሦስት ወር ሸሸጉት። ደግሞም ሊሸሽጉት ባልቻሉ ጊዜ እናቱ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው። ሕፃኑንም አኖረችው በወንዙ ዳር ባለ በቄጤማ ውስጥ አስቀመጠችው። እህቱም ምን እንደሚደርስበት ታውቅ ዘንድ በሩቅ ቆማ ትጐበኘው ነበር። የፈርዖንም ሴት ልጅ ልትታጠብ ወደ ወንዝ ወረደች፣ ደንገጥሮቿ በወንዙ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች፣ ደንገጥሯንም ልካ አስመጣችው። ሳጥኑን በከፈተችም ጊዜ ሕፃኑን አየች፤ እነሆ ሕፃኑ በሳጥኑ ውስጥ ያለቅስ ነበር። የፈርዖንም ልጅ አዘነችለት። ይህ ሕፃን ከብራውያን ልጆች አንዱ ነው አለች። የዚያም ሕፃን እህት ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከብራውያን ሴት መካከል ልጥራልሽን አለቻት። የፈርዖንም ልጅ ሄጂና ጥሪልኝ አለቻት። ብላቴናይቱ ሜዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ተንከባክበሽ አጥቢልኝ ዋጋሽን እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ ወሰደችው፣ ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። ሙሴ ወደ ምድያም እንደሸሸ ከብዙ ቀን በኋላ እንዲሆነ ሙሴ አደገ፣ ወደ ወንድሞቹም ወጣ፣ መከራቸውንም ተመለከተ። የግብጽ ሰው ከወንድሞቹ ከእስራኤል ልጆች አንዱን ዕብራዊ ሰው ሲመታ አየ። ወዲህና ወዲያ ተመለከተ፣ ማንንም አላየም፣ ግብፃዊውንም ገደለው፣ ባሸዋ ውስጥም ቀበረው። በሁለተኛውም ቀን ወጣ ሁለቱም የዕብራውያን ሰዎች ሲጣሉ አየ። ሙሴም በዳዩን ለምን ባልንጀራህን ትመታዋለህ? አለው። ወንድም ወንድሙን የሚበድለው ያም ሰው በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ? ወይስ ግብጻዊውን ትናንት እንደገደልኸው ልትገርለኝ ትሻለህን? አለው ሙሴም በእውነት ይህ ነገር ታውቋልን ብሎ ፈራ። ፈርዖንም ይህን ነገር ሰማ፣ ሙሴንም ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ። ወደ ምድያም ምድር በደረሰ ጊዜ በውሃ ጉድጓድ አጠገብ አረፈ። ለምድያምም ካህን ሰባት ሴቶች ልጆች ነበሩት፣ የአባታቸውንም የዮቶርን በጎች ይጠብቁ ነበር። እነርሱም መጥተው ውሃን ቀዱለት። የአባታቸውንም የዮቶሩን በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው፣ ሙሴ ግን ተነሥቶ አዳናቸው። እየቀዳም በጎቻቸውን አጠጣላቸው። ወደ አባታቸውም ወደ ራጉኤል መጡ። እርሱም ዛሬስ እንዴት ፈጥናችሁ መጣችሁ አላቸው። እነርሱም፣ አንድ የግብፅ ሰው የእረኞች እጅ ከእረኞች እጅ አዳነን፣ ደግሞም ቀዳልን በጎቻችንንም ያጠጣን አሉት። ልጆቹንም ሰውየው ወዴት ነው? ለምን እስያን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ትሆነው ዘንድ ሰጠው። ያቺም ሴት ጸነሰች፣ ወንድ ልጅም ወለደች። ሙሴም በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ጌርሳም ብሎ ጠራው። ዳግመኛም ጸነሰች ወንድ ልጅን ወለደች። ስሙንም ኤል ኤዘር ብሎ አለው አባቴ ፈጣሪ ረዳቴ ነው ሲል ኤል ኤዘር አለው። ከዚያም ከብዙ ቀን በኋላ እንዲህ ሆነ። የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮኹም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም ጩኸታቸውን ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች ጐበኛቸው ታወቀላቸውም።